አርዕስተ ዜና፤ በደቡብ ኢትዮጵያ ክልል ውስን የሆነውን የመሬት ሀብት በሚገባ ለልማት ማዋል ትኩረት እንደሚሰጥ ተገለጸም። በደቡብ ኢትዮጵያ ክልል ጋሞ ዞኑ ምዕራብ አባያ ወረዳ የሚገኘው ዶኔ ኤላ ሐይቅ በዞኑ ሊጎበኙ ከሚገቡ የቱሪስት መስህቦች መካከል አንዱ ነው ተመለከተም። በማህበራዊና ኢኮኖሚያዊ ዘርፍ የወጣቶችን ተጠቃሚነት ይበልጥ ለማሳደግ ትኩረት ሰጥቶ መስራት እንደሚገባ ተገለጸም። ከውጭ ፑቲን ከወሳኙ ውይይት በፊት የዩክሬን ግዛትን በተመለከተ አቋማቸው የጸና መሆኑን አሳወቁ። የሚወጡ የሰዓቱ አበይት ጉዳዮች ናቸው። ሳሮ አሻም፣ ኢትዮጵያ። ይህ የጋሞ ቴሌቪዥን ነው። ሰዓተ ዜናዎች እንሆ ተጀምሯል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረሱ ከእናንተ ጋር ቆይታ የማደርገው እኔ ዮሐንስ ባይሳ ነኝ። በዜና ወጃችን የቢዝነስ እናም የስፖርት ዘገባዎች ተካተዋል። አብራቸውን ቆዩ በኢትዮጵያ የመንግስት ሰራተኞች በቀጣዩ 2019 ዓመተ ምህረት የጤና መድን አገልግሎት ተጠቃሚ እንደሚሆኑ ተገለጸም። የኢትዮጵያ ጤና መድን አገልግሎት ዋና ዳይሬክተር አቶ ተስፋይ ወርቁ እንዳሉት መደበኛ በሆኑ የሥራ መስኮች ትማሩ ዜጎች የጤና መድን አገልግሎት እንዲያገኙ የጤና መድን አገልግሎት አዋጅና ደንብ ወጥቷል። የማኅበራዊ ጤና መድን አገልግሎት አዋጁ ከጸደቀ 14 ዓመታት አስቆጥሯልን ብሏል። አዋጁ ሰራተኛው ከደሞዙ ሶስት በመቶ እንዲቆረጥና የፌዴራልና የክልል መንግሥትም ለቀጠሩት ሰራተኞች ሶስት በመቶ እንዲሸፍኑ እንደሚደነግግ ነው ዳይሬክተሩ ያብራሩት። ሆኖም ግን መንግስት በቂ ገንዘብ ባለመኖሩና በኑሮ ውድነት ምክንያት ሳይተገበር ቢቆይም በዘንድሮ ዓመት ግን የተሻለ ተስፋ ታይቷለን ብለዋል። ዘንድሮ በጤናው ዘርፍ የተሰማሩ ከ500ሺ በላይ ሰራተኞች ለአገልግሎቱ መመዝገባቸውን የጠቀሱት ዳይሬክተሩም ከገንዘብ ሚኒስቴር 45 ቢሊዮን ብር መጽደቁን አስታውቀዋል። በሚቀጥለው ዓመትም ሁሉም የመንግስት ሰራተኞች ተጠቃሚ እንደሚሆኑ የፌዴራልም ሆነ የክልል መንግስታት በጀት ይይዛል ተብሎም እንደሚጠበቅ መግለጻቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ኢትዮጵያ የአፍሪካ ነፃ የንግድ ቀጠና እንዲጎለብትና በአህጉሪቱ ሁለንተናዊ ትብብር እንዲያድግ ከፍተኛ አስተዋጽኦ እያበረከተች መሆኑ ተገለጸም። የኢኮኖሚና ፖለቲካ ጉዳዮች ትንታኝ ዶክተር ላውረንስ ፊርማን እንዳሉት የአፍሪካ ነፃ የንግድ ቀጠና በአህጉሬቱ ከፍተኛ ቀጠናዊ ትስስር እንዲፈጥር የሚያስችል ነው። ኢትዮጵያ በአህጉሩ ነፃ የንግድ ቀጠና እንዲጎለብት ከፍተኛ አስተዋጽኦ እያበረከተች ትገኛለችም ብለዋል። ኢትዮጵያ በአፍሪካ ቀጠና ምርታማነት እንዲጎለብት መሰረተ ልማቶችን እያስፋፋች እንደምትገኝ ጠቅሰውም ኤሌክትሪክ መሰረተ ልማትና የመንገድ ፕሮጀክቶችንም በአስረጅነት ጠቅሰዋል። በኢትዮጵያ እየታየ ያለው የስንዴ ምርታማነት ነፃ የንግድ ቀጠናውን የበለጠ ኢኮኖሚያዊ ትብብር እንዲያድግ የሚያስችል መሆኑንም አስረድተዋል። ምርቱን በቀጠናው አቅርቦት በማሳለጥ ሀገሪቱ እርስ በርሳቸው የሚያደርጉትን የምርት ልውውጥ እንደሚያሳድግም አመልክተዋል። ታላቁ የኢትዮጵያ ህዳሴ ግድብም ለአህጉሪቱ ለጋራ ትብብርና ኢኮኖሚ እድገት ከፍተኛ ሚና የሚጫወት መሆኑን ተንታኙ መግለጻቸውን የዘገበው የኢትዮጵያ ፕሬስ ድርጅት ነው። ቀጥለናል። ተመልካቾቻችን፣ ከዚህ በማስከተል በዝርዝር ወደምንመለከታቸው ጉዳዮች ይሻገራለሁ። በደቡብ ኢትዮጵያ ክልል ውስን የሆነውን የመሬት ሀብትን በሚገባ ለልማት ማዋል ትኩረት እንደሚሰጠው የክልሉ መሬት አስተዳደር ቢሮ ኃላፊ አቶ ሰብስቤ ቡናቤ ገለጾም። ለተቤሬ ቴማ ዘገባ ሲሳይ ማሙ። የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ የስራ ማስጀመሪያ እና የትውውቅ መርሃ ግብር በአርባ ምንጭ ከተማ አከናውነዋል። የቢሮ ኃላፊ አቶ ሰብስቤ ቡናቤ በወቅቱ እንዳሉት በክልሉ ከመሬት ጋር ተያይዞ የሚነሱ የመልካም አስተዳደር ጥያቄዎች አሉ። እነኚህን ጥያቄዎች በሚገባ ለመፍታት ቢሮ አቅዶ መዘጋጀቱን ጠቁመዋል። በተለይም አርሶ አደሩ ዘላቂ ተጠቃሚ እንዲሆን ቢሮ በትኩረት እንደሚሰራ ነው አቶ ሰብስቤ የሚገልጹት። ከመሬት ጋር ተያይዞ የሚስተዋሉ የመልካም አስተዳደር ጥያቄዎች ቀልጣፋ ምላሽ ይሰጣቸዋል ብለዋል። ኃላፊው በክልሉ የመሬት አስተዳደርና መጠቃቀምን ዘመናዊ ለማድረግ በአሁኑ ወቅት ወደ ስራ መገባቱን ነው አቶ ሰብስቤ የሚናገሩት። መሬት አስተዳደር ቢሮ እንደ ደቡብ ኢትዮጵያ ክልል በአዲስ መልክ የተደራጀ ቢሮ ነው። በተለይ ይህ ቢሮ በአዲስ መልክ ሲደራጅ ብዙ ተሞክሮች ከተለያዩ ክልሎች ተቀምሮ ተወስዶ ነው። ሁላችን እንደምናውቀው ያው መሬት ያው ከሀብቶች ሁሉ የላቀ ሀብት ነው። ለሰው ልጅ የትኛውም ዓለም ሀገራት ላይ ከመሬት የላቀ ሀብት የለም። መሬት ሁሉም ነው። ሰው ለሰው ልጅ ሰው ቤት የሚሰራበት መሬት ላይ ነው። ሰው የሚያርሰው መሬትን ነው። ያው አርሶ ሰው የሚመገበው መሬትን አርሶ ነው። መሬት በጣም ትልቅ ሀብት ነው። ይሄ መሬት በተለየ ሁኔታ ተሞክሮች በሚገባ ተወስዶ መሬት ራሱን ችሎ ቢደራጅ የመልካም ማስተዳደር ችግሮችን ራሱን ችሎ በአዋጅ እና በደንብ መመሪያ ወጥቶለት ራሱን ችሎ ቢመራ የመልካም ማስተዳደር ችግሮችን ፈጥኖ መፍታት እንደሚቻል ያው ታሳቢ ተደርጎ የተደራጀ ቢሮ ነው። የቢሮው ምክትል ኃላፊም አቶ ዮሴፍ ማሩ በበኩላቸው ቢሮ በአዲስ መልክ የተዋቀረው የክልሉን ውስን የመሬት ሀብት በአግባቡ በመጠቀም ብልጽግናን ለማሳለጥ እንደሚሰራ ይናገራሉ። ዘላቂ የመሬት አጠቃቀም ስርዓትን በመዘርጋት አሉታዊ ጎኖችን ለማረም እንደሚሰራ ምክትል ኃላፊው አረጋግጠዋል። 64 ህዝብ 2017 አዋጅ መሰረት የመንግስት አስፈጻሚዎች እንደገና ሪፎርም በተደረገው መሰረት ይሄ ቢሮ እንደ አዲስ ቢሮ የተደራጅበት ሂደት አለ። ይሄ ደግሞ በቀጣይም እንደ መሬት ትልቅ ተቋም ገንብተን ለመሄድም እጅግ በጥሩ ሁኔታ የተደራጀበት ሌታ አለ። ያ መሬት ስንል የሁሉም ሀብት ነው። መሬት ላይ ነው ሁሉንም ነገር ማካሄድ የምንችለው። እንደ አገር ሰፊ መሬት አለን። እንደ ክልላችንም ደግሞ ሰፋ አለ። በከተማም በቀጠርም መሬት አለን። መሬት ደግሞ ውስን ሀብት ነው። ይህንን መሬት በአግባቡ ተጠቅመን ለቀጣይ እድገታችንም ሆነ ለቀጣይ ብልጽግናችን ሀብታችንን በአግባቡ መጠቀም እያስፈልጋልና በከተማም እንደ መንግስት ያቀዳቸው ሂደቶች አሉ። ከተሞችን ይሁን እያደረግን የመሄድ እቅድ እንደ መንግስት ተያዘው አለ። በቢሮ የከተማ መሬት አጠቃቀም ዘርፍ ኃላፊም ዶክተር እንዳለ አዳነ በበኩላቸው ሕገወጥ የመሬት ወረራን ለመከላከልና ለማስቆም ከባለድርሻ አካላት ጋር በቅንጅት እንደሚሰራ ነው የሚናገሩት። በደቡብ ኢትዮጵያ ክልል ጋሞ ዞን ምዕራብ አባያ ወረዳ የሚገኘው ዶኔ ላ ሀይቅ በዞኑ ሊጎበኙ ከሚገቡ የቱሪስት መዳረሻ ስፍራዎች መካከል አንዱ መሆኑ ተገለጸም። በወረዳው ከሚገኙ 27 መስህቦች አንዱ የሆነው ይኸው የተፈጥሮ ሀብት ከበርበር ከተማ በ22 ኪሎ ሜትር ርቀት ላይ ይገኛል። ባልደረባችን ፍሬው አበበ በስፍራው ተገኝቶ ስለ መስህቡ ቀጣዩን ዘገባ አሰናድቷል። ተከታትለን እንመለስ። የጋሞ ዞን በርካታ ታሪካዊ ባህላዊና ተፈጥሯዊ መስህቦች ባለቤት ነው። ምዕራብ አባያ ወረዳ በጋሞ ዞን በመስህብ ሀብታቸው ከደረጁ መዋቅሮች መካከል ይጠቀሳል። ምዕራብ አባያ ወረዳ 27 ያህል የተለያዩ መስህቦችም አሉትም። ከነዚህ መካከል ከባህር ጠለል በላይ 200 ሜትር ከፍታ ላይ ከስምጥ ሸለቆ ሀይቆች ውጭ የሚገኘው የዶኒኤላ ሀይቅ አንዱ መሆኑን የምዕራብ አባያ ወረዳ ባህል ቱሪዝምና ስፖርት ጽህፈት ቤት ኃላፊ አቶ ተገኝ ሻሎ ይገልጻሉ። ምዕራብ አባያ ወረዳ ጠቅላላ የተለያዩ የባህል መስህቦች የቱሪዝም መስህብ ቦታዎች አሉ። እነዚህ ቱሪዝም መስህብ ቦታዎቹ የተፈጥሮ ባህላዊ ቦታዎች፣ ሃይማኖታዊ ስፍራዎች፣ የተለያዩ ዋሻዎች በርካታዎች አሉ። እነዚህ ውስጥ መጥቀስ ቢቻል ያው አንድ ይሄ የዶን ኤላ ሀይቅ አለ፣ ደጋውሞ የድንጋይ ላይ ቅርጻ ቅርጽ፣ የአንጋሌ ፊል ውሃ የጥንታዊቷ ጽዮን የሰማያት ብርብር ማርያም ገዳም ሾንገሌ ሀጅ ሙሳ መስጊድ እና የሶዝሜ ዋሻ እና የዳዳሆ ዋሻዎች አሉት። ይህ ሲሆን ደግሞ በዛሬው ላይ እዚህ ያለን ያለን የተገኘን ያለ ነው የዶኒ ኤላ ሀይቅ ሲሆን ይህ ሀይቅ አፈጣጠሩን በተመለከተ የአካባቢ ሽማግሌዎች በተለያየ በአፈ ታሪክ የሚነግሩት ነገር አለ። ይሄን ደግሞ በዚህ ሲባል በሳይንስም በተለያየ ትንተናዎች ይሰጣል። በደጋ አካባቢ የተፈጠረ ብቸኛ ሀይቅ ነው። ሀይቅ ኒኤላ ሐይቅ 32.7 ሄክታር ስፋትና 16 ሜትር ጥልቀትም አለው። በርካታ አእዋፍትና የአሳ ዝርያዎች እንደሚገኙበት ነው አቶ ተገኝ የሚገልጹትም። የውሃው ወደ 32.47 ሄክታር የሚሸፍን ቦታውን ይዘዋል። ጥልቀቱን ስንመለከትም ያው ካባያ ሀይቅ በጣም ሰፋ ያለ ጥልቀት ያለው ነው። እስከ 16 ሜትር ጥልቀት ያለበት ነው። እሱም ደግሞ አሁን ትንሽ የተወሰነ ፓርት ላይ ይሄ ደለል ምናምን እዛ በአንድ ሳይድ እየገባ ወደ 8 አካባቢ የሚያደርስበትም አለ። ስለዚህ እየቀነሰ ስላለ ለቀጣይ ጥበቃም ያስፈልጋል። ለቀጣይ ያው ለቱሪዝም ምቹ ስፍራ ለማድረግ የተኛው በዛን ዘርፍ የሚሰሩ ሰዎች በበለጠ ይህ ጥበቃ እንዲያደርጉና ጉብኝት እንዲያደርጉ ጥናት እንዲያደርጉ የሚል ሀሳብ ነው የሚገልጸው። ከተፈጥሮ አይቁ የሚመረተው ዓሳ ለምግብነት እየዋለ መሆኑን የአካባቢው ነዋሪዎች ይናገራሉ። እንዲሁም የእርሻ ስራን ጨምሮ ለመድኃኒትነት እንደሚያገለግል ነው ነዋሪዎቹ የሚገልጹት። ዋው ቅርድም ብያሉ የዶኔ ኤላ አባይ ዱቅን ዱቅን ፓጊን ውርና ዶኔ አባ ተብሎ ነው ያለው። ዱቅን ፓጊን ውርና ዶን አባ እየተባለ ነው እስከ ዛሬ ታሪኩ ያለው። ግን ጥቅሙ እዚህ ውስጥ አሁን አሳል እንጠቀማለን። አሳውን ለራሳችንም እንጠቀማለን፣ ወዝደን ሽጠን ለሌላ አካባቢም እንጠቀማለን። ከዚህ መጥቶ ከጨንቻ ሌላ ቦታ መጥቶ አሳ ለበሽታ መፈወሻ ብሎ ምገዘዋል። እንሸጣለን፣ እንጠቀማለን። አሁን ውሃውንም ጠጥተንም እንጠቀማለን ልብሳችን አጥበንም እንጠቀማለን። ከብቶቻችንም ጠጥቶ እንጠቅማለን። እንደገና ደግሞ የዚህ ውሃ ጥቅሙ እንደዚህ በጋ በሆነ ሰዓት ውሃ በጀርነትር ቀርተንም ሙዝ፣ ሽንኩርት፣ ሌላ ሌላ ነገርም እንጠቀማለን ተክለን። እንደገና ደግሞ አቅማችን አጣነ እንጂ እቅዳችን ለብዙ ነበር። የውሃው ጥቅምማ ይታወቃል። በአይናችን ያየነው ትልቅ ታሪክ ያለው አባይ ነው። ይሄ ነው አሳይ ጸበላ ግዲ ሶይ ሀራ አሳይ ደንዲሩ ቢሮ አሳይ ካራ አሳይካ ሃርጎጋ ካውሽስ የአካባቢው ነዋሪዎች ጸበል ነው በማለት ከቦታው ከዚህ ቀደም የሄዱ ሰዎች አሁን ላይ የመጡ ሰዎችን ታመው የሄዱ ሰዎችን ጸበል ነው በማለት ያጠጣሉ። አራሶችን ከብቶችን ጨምሮ ያጠጡ ነበር። ይንቀስከ ጋጭኖ ጋ አካ እንደ ነዋሪዎቹ የዶኒ ኤላ ሃይቅ አፈጣጠርና ብዛ ህይወት ክምችት ለቱሪዝም ምቹ ነው ብለዋለም። ሆኖም አልፎ አልፎ ከሚመጡ እንግዶች በቀር በቱሪስቶች የመጎብኘት እድል እንዳላገኘ ነው ነዋሪዎቹ የሚያመለክቱት። ይሄንን ውሃሶ መቶ ቢያይና ለኛም ገቢ ቢያርግ ብዙ ነገር እንጠቀማለን። ለነገሩ ግን የመንገድ ጥርት አለ። የመንገድ ጥርት ስላለ ጋራ ላይ ሆኖ በጨንቻ የመጣው እዚያ ጋራ ላይ ሆኖ ነው የሚያየው። በዚህ መጣው በዛ በኩል ከሩቅ ሆኖ ነው የሚያየው። አንዳንዱ መጥቶ ላይ ብቻ ነው የሚያየው። ሆኖም በቂ የሆነ እንደ ቱሪስት መስህብ እንደሌላው አካባቢ እ ለዚህ ለህዝቡም ቢሆን እ ደሞ ለታሪክም ቢሆን የሚያበቃ ነገር ቱሪስት መጥቶ ቢጎበኝ ወፎችንም አሳውንም የተለያየ ነገሮች ይላሉ፣ ተጎበኝቶ ለውጥ ሊያመጣ ይችላል። ይህ ደግሞ ሽንኩርት የተለያየ ደሞ ምርታምርቶች ምርቶች በጀነሬተር አማካኘት ጎመን፣ ቅጠለ ጎመን፣ የተለያየ ሙዞችን ቢተክል ለገረሰቡና ለቱሪስቱ ለማንም ጥቅም ሊሰጥ ይችላል። የምዕራብ አባያ ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ አቶ ተገኝሻሉ በበኩላቸው የአካባቢውን መስህቦች በመሰረተ ልማት የማስተሳሰር እና የማስተዋወቅ ስራ እየተሰራ መሆኑን አስረድተዋል። እንደ ወረዳ ባህል ቱሪዝም ጽሕፈት ቤት ዞን ባህልና ቱሪዝም ጽሕፈት ቤት አርባምንጭ ዩኒቨርሲቲም የኢትዮጵያ ቅርስ ጥበቃ ባለ ስልጣናትም መጥተው መተው ጥናትና ምርምር አድርገው በርካታ ስራዎችን ቢሰሩ የሚል የውስጥ ፍላጎታችን ነው እጽዋትና ሰብሎችን ከበሽታ ለመከላከል የሚደረገውን የጸረ ተባይ ኬሚካል ርጭት ጥንቃቄ እንደሚያስፈልገው ተገለጸም። የገልግሎ አየልን ዘገባ ባልደረባችን ይመኝቻል ዮሴፍ እንደሚከተለው ታቀርበዋለች። በደቡብ ኢትዮጵያ ክልል ግብርና ቢሮ የአርባ ምንጭ እጽዋት ጥበቃ ማዕከል ኃላፊ አቶ ሙላለም መርሻ ለጋሞ ቴሌቪዥን እንደገለጹት እጽዋትን መንከባከብ ምርትና ምርታማነትን ያሳድጋል። ለእጽዋት ከሚደረገው እንክብካቤ አንዱ በእጽዋት ላይ የሚደርሱ ተባዮችን ለመከላከል የሚደረግ ጸረተባይ ኬሚካል ርጭት እንደሆነ ጠቅሰዋል። በተለይም በእጽዋትና ሰብል ላይ የሚደረገው የጸረተባይ ኬሚካሎች ርጭት ደግሞ ከፍተኛ ጥንቃቄ እንደሚጠይቅ ነው ያስገነዘቡት። እንግዲህ እኛ ባደረግነው ዳሳ ጥናት ብዙ ኬሚካሎች ተቀላቅለው በበርሜል ተደርገው ይረጫሉ። የርጭት ድግግሞቹን በጣም ብዙ ነው የርጭት ወቅትም አለመጠበቅ አለ ከትጥቅ ጋር መከላከያ ትጥቆችንም አለመጠቀም አለ። በዋናነት ሰው ባገኘው ልብስ ካን ተራ አድርጎ ቁምጣ አድርጎ ኬሚካልን ይረጭ። ይሄ እንዳጠቃላይ እንግዲህ የጸረ ተባይ ኬሚካል አይነቱን፣ አዘገጃጀቱን፣ አያያዙን፣ አጠቃቀሙን ከማዋጋ የሚያያዝ ነው። ጸረ ተባይ ኬሚካል ጥንቃቄ ይፈልጋል። ኃላፊው እንደገለጹት የጓሮ አትክልትን ጨምሮ ለምግብነት የምንጠቀምባቸው እጽዋቶች ዘመናዊ ቴክኖሎጂን በመጠቀም ምርቱን ከተባይ መከላከል ይገባልም ብለዋል። ምርታማነትን ማሳደግ የመንግስት ወቅታዊ አቅጣጫ መሆኑን አስገንዝበው የሚበረታታ ለውጥ እንደመጣ ነው ያመላከቱት። ተባይ እና በሽታዎች የራሳቸው የሆነ ስነ ምህዳር እና የሚራቡበት ጊዜ አለ። ግብርናችን በአሁኑ ሰዓት በተለይ የተለያዩ ቴክኖሎጂዎችን አርሶ አደሩ የተጠቀመ የተለያዩ ግብአቶችንም በአግባቡ በመጠቀም ምርትና ምርታማነት እያደገ መጥቷል። አክለውም ጸረ ተባይ ኬሚካሎችን ጥቅም ላይ በሚውሉበት ከግብርና ሚኒስቴር እውቅና የተሰጣቸው ኬሚካሎች መሆናቸውን በሚገባ ለይቶ ማወቅ ይገባልም ብለዋል። ይህ ጥንቃቄ ደግሞ በተለይም ጸረ ተባይ ኬሚካሎችን በሚገዙበት ወቅት እንደሚያስፈልግ ነው ያስገነዘቡት። ኬሚካልን የመጨረሻ አማራጭ አድርገን በባለሙያ ምክረ ሀሳብ ተንተርሰን መጠቀም ይገባናል። በዋናነት ደግሞ የምንተክለው ችግኝ ምንጩ የታወቀ ግብአቱ ከየት የመጣ ነው፣ ሰርተፋ የሆነ ነው ወይ ከተባይና በሽታ እየጸዳ ነው የሚለው ማወቅ ያስፈልጋል። ይህ ጥንቃቄ ደግሞ በተለይም ጸረ ተባይ ኬሚካሎችን በሚገዙበት ወቅት እንደሚያስፈልግ ነው ያስገነዘቡት። አያይዘውም በሙዝና ማንጎ ላይ የሚከሰቱ በሽታዎችና ተባዮችን ለመከላከል ጥረት ማድረግ እንደሚገባ ነው ያመለከቱት። በሽታ መራቢያ የሆኑ አካባቢዎች ላይ ስራ መሰራት አለበት። በዋናነት የለየናቸው ከነፍሳት ተባይ አንጻር ሁለት ናቸው። ነጭ ማንጎ ስኬል ተባይ የምንለው ማንጎ ቅጠል ላይ ነጫጭ ሆኖ ወሮ ይዞ በዋናነት እጽዋቱን የሚያደርቅ ነው። ማንጎን፣ ነጭ ማንጎ ስኬል እንለዋለን። የማሳ እንክብካቤ በአግባቡ ማድረግ ያስፈልጋል። የእርሻ መሳሪያዎችን በአግባቡ ከተጠቀምን በኋላ በእሳት በአልኮል መለብለግ ያስፈልጋል። ከዛ ውጪ የማሳ እንክብካቤ ልክ እንደ ልጆቻችን ጠዋትና ማታ ማድረግ ያስፈልጋል። በማህበራዊና ኢኮኖሚያዊ ዘርፎች ወጣቶችን ተጠቃሚነት ይበልጥ ለማሳደግ ትኩረት ሰጥቶ መስራት እንደሚገባ የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰችሊያስ ገለጹም። 19ኛው የአፍሪካ ወጣቶች ቀን በክልል ደረጃም በአርባ ምንጭ ከተማ ተከብሯል። ለፍቅሩ ቢሰዋው ዘገባ ፍሬው አበበ ወጣቱ ይበልጥ ተጠቃሚ ለማድረግ ትኩረት ተሰጥቶ መስራት እንደሚገባ የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሴቼ ሊያስ ገልጸዋል። 19ኛው የአፍሪካ ወጣቶች ቀን በክልል ደረጃ በአርባ ምንጭ ከተማ ተከብሯል። የቢሮ ኃላፊ ወይዘሮ ካሴቼ ሊያስ በወቅቱ እንዳሉት ጊዜውን በአግባቡ በመጠቀም በተሰማራበት ዘርፍ ውጤታማ መሆንም አለበት ብለዋል። ወጣቱም ወጣቶች ደግሞ ዋናው ባለቤት የሆናችሁ የእናንተ ኮሚትመንት የእናንተ ቁርጠኝነት የአንበሳውን ድርሻ ይወስዳል ማለት ነው። ስለዚህ እዚህ ያላችሁ ሁላችሁ ወጣት እንደመሆናችሁ መጠን ክሬቲቭ ናችሁ፣ አእምሯችሁ ፈጠራን ይሰራል። ባላችሁ አቅም ኤግዞስቲቭሊ መስራት መቻል አለባችሁ። መንግስት የተወሰነ ቀዳዳ ሲከፍት፣ የተወሰነ እድል ስታገኙ ያንን እድል ማክሲማይዝ አድርጋችሁ መጠቀም መስራት ከእናንተ ይጠበቃል ማለት ነው። ስለዚህ ለእናንተ ማስተላለፍ የምፈልገው መልእክት የላቀ ትጋት ለላቀ ውጤት ብላችሁ አጽንኦት ሰጥታችሁ መያዝ አለባችሁ ማለት ነው። የወጣቱን ኢኮኖሚያዊ፣ ፖለቲካዊ እና ማህበራዊ ተጠቃሚነትን ይበልጥ ለማሳደግ ከሚመለከታቸው አካላት ጋር ትኩረት ሰጥተው ሊሰሩ እንደሚገባም ኃላፊው አሳስበዋል። በፖለቲካ ተሳትፏቸው ወጣቶች የሀገር ባለቤት እንደመሆናቸው መጠን ተሳትፏቸውንም ተጠቃሚነታቸውንም ለማረጋገጥ ትልቅ እድል በመስጠት እንደ ሀገር ወጣቶች በፖለቲካው ዘርፍ፣ በኢኮኖሚው ዘርፍ እንደ ሀገር የለውጡ መንግስት ስልጣን ከያዘ በኋላ የኢኮኖሚ ሪፎርም ተደርጓል ወይም የኢኮኖሚ ለውጥ ተደርጓል። የራሳቸውን ሚና ወይም የመሪነት ሚናቸውን ሊወጡ እድል በመስጠት በርካታ ስራዎችን እየሰራ ይገኛል። የክልሉ ወጣቶች ጉዳይ እና በጎ ፈቃድ አገልግሎት ኮሚሽነር አቶ ማርቆስ ማቴዎስ በበኩላቸው ወጣቶች ያላቸውን እምቅ አቅም በአግባቡ በመጠቀም የተሻለ ብልጽግና ለማረጋገጥ መትጋት አለባቸው ብለዋል። ስራ እድል ፈጠራ ጉዳይ የትኩረት መስካችን አድርገናል። ስለዚህ በወጣቶች ዘንድ የሚታዩ የስራ እድል ፈጠራ ችግሮችን በመፍታት ወጣቶች በኢኮኖሚ መስክ ተጠቃሚ እንዲሆኑ በልዩ ትኩረት የሚሰራ ይሆናል። ለዚህ ደግሞ የተጀመሩ ስራዎችን አጠናክሮ ማስቀጠል ያስፈልጋልን ብለዋል። የክልላችን ወጣቶች በየአካባቢያቸውን የየአካባቢያቸውን ሰላም በመጠበቅ በፖለቲካውም፣ በማህበራዊ በኢኮኖሚው መስክ ተሳታፊ ተጠቃሚ እንደሆኑ በመድረኩ የወጣቶች ተሳታፊነትና ተጠቃሚነት ለማረጋገጥ ያለመና ቀጣይ ስራዎች ግብአት የሚወሰድበት መሆኑን ተሳታፊዎች ተናግረዋል። ወጣቱ ነገ ተለውጦ ለሀገር የጀርባ አጥንት ሆኖ ሀገሩን ወደተሻለ ስኬት የሚያስኬድበት ትልቅ መድረክ ነው። ምክር ቤቶች በህገ መንግስቱ የተሰጣቸውን ኃላፊነት በሚገባ መወጣት እንዳለባቸው ተገለጸ። የአርባ ምንጭ ዙሪያ ወረዳ ህዝብ ምክር ቤት በዘይሴልጎ ቀበሌ ምክር ቤት አፈ ጉባኤዎች የጋራ ፎረም ተካሂዷል። ባልደረባችን የአምላክነሽ ተረፈ በዚህ ጉዳይ ተጨማሪ አላት። ተከታተል ጀመረስ የአርባ ምንጭ ዙሪያ ወረዳ ህዝብ ምክር ቤት በዘይሴ ኢልጎ ቀበሌ የምክር ቤት መልሶ ማቋቋምና የ2018 ዓ ም አንደኛ ዙር የቀበሌ ምክር ቤት አፈ ጉባኤዎች የጋራ ፎረም አካሂዷል። የአርባ ምንጭ ዙሪያ ወረዳ ህዝብ ምክር ቤት ዋና አፈ ጉባኤ አቶ አያሌው አልታዬ ምክር ቤቶች የህዝብ ሉዓላዊ ስልጣን ባለቤት እንደሆኑ ገልጸዋል። በሀገራችን በ1987 ዓ ም በጸደቀው ህገ መንግስት በስልጣን በፌደራል ደረጃ ስልጣን ክፍፍል አደረጃጀት ላይ በተቀመጠው አዋጅ ላይ ሶስት የመንግስት አካላት አሉ። አንደኛው የህግ አውጪው ስልጣን የያዘው ክፍል ነው። ሁለተኛው የአስተዳደር ምክር ቤት ወይም የህግ አስፈጻሚው ክፍል፣ ሶስተኛው የህግ ተርጓሚው ወይም የፍርድ ቤት ስልጣን በነዚህ በሶስቱ የተዋቀረ ነው። ህገ መንግስታችን ላይ በመሰረቱ ምክር ቤት ማለት ህግ አውጪ ነው። ምክር ቤት ማለት የህዝብ ሉዓላዊ ስልጣን ባለቤት ነው። በቀበሌው የነበረው የጸጥታ ሁኔታ የምክር ቤቱ ተግባር ላይ ተጽእኖ እንደነበረውም ተናግረዋል። ምክር ቤቱ በህገ መንግስቱ የተሰጠውን ስልጣንና ኃላፊነት እንዲወጣ ዳግም ማደራጀት እንዳስፈለገም ተናግረዋል። ህገ መንግስታዊ የሆነ ስርዓት ነው ምክር ቤታዊ ጉባኤ ማድረግ። የአስተዳደር ምክር ቤት ሪፖርት ይቀርባል። የህግ ተርጓሚ ሪፖርት ይቀርባል። ይህንን በቋሚ ኮሚቴ እየገመገመ ግብረ መልስ እየሰጠ ጉባኤ ያደረገ የህዝብ ስልጣን ባለቤትነትን ኤክሰርሳይዝ ያደርጋል ማለት ነው። ምክር ቤቶች በህገ መንግስቱ በተሰጣቸው ስልጣን መሰረት ተግባራቸውን መገምገምና ማጠናከር እንደሚገባቸውም ዋና አፈ ጉባኤው አመላክተዋል። የአርባ ምንጭ ዙሪያ ዋና አስተዳዳሪ አቶ ዳዊት ታደሰ የምክክር ፎረሙ ልምድና ተሞክሮችን በመለዋወጥ የህብረተሰቡን የመልካም አስተዳደር ቅሬታዎችን ለመፍታት የጎላ ፋይዳ እንዳለው ገልጸዋል። ከቀበሌ እስከ ፌዴራል ስርዓት ያለውን የምክር ቤት አወቃቀር በተገቢ ሁኔታ ማስኬድ አላስፈላጊ የሆኑትና በህዝብ ዘንድ የሚነሱትን አለመግባባቶች ህግና ስርዓት ተከትለው እንዲፈቱ አስተዋጽኦ ያበረክታል። ይህንን የመደገፍና የማብቃት ወደፊት እንዲቀጥሉ የማስቻል የመንግስት ኃላፊነት ነው። ጋሞዞን በባህል ታሪክ፣ ቋንቋና ቅርስ የበለጸገ መሆኑን ጠቁመው በዚህ ዙሪያ ወረዳውም ተጠቃሽ ነው ብለዋል። የዘይሴ ኤልጎ ቀበሌ በርካታ ሴቶች ያሉት በመሆኑ ምክር ቤቱ ዳግም ማደራጀትና ማጠናከር የሪፎርሙ አላማ እንደሆነም አክለዋል። ፎረሙ የማህበረሰቡን የመልካም አስተዳደር ቅሬታዎችን ለመፍታት የጎላ ፋይዳ እንዳለውም አስተዳዳሪው ገልጸዋል። የዘይሴ ብሔረሰብ ማንነቱን ቋንቋውን እያበለጸገ ዛሬ እስከደረስንባት ጊዜ ደርሷል። መንግስት አሁን ባስቀመጠው አቅጣጫ ይህንን ምክር ቤት ማጠናከር የተሰጠውን ዲሞክራሲያዊ ስርዓት የተሰጠውን አሁን የተሰጠውን የ የብሔረሰብ ማንነትን አጠናክሮ መያዝ ቋንቋና ባህል ማበልፀግ፣ ወደ ልማት መመለስ በሚል ነው መሪሃ ግብሩን ዛሬ ከወረዳ ከዞን እስከ ወረዳ ከወረዳ ወርታች በተዋረድ እስከ ቀበሌ እንደዚህ አይነት ፕሮግራም እንዲዘጋጅ አድርገን የመጣ ነው። የዘይሴ ኤልጎ ቀበሌ አስተዳዳሪ አቶ ታደሰ ወርቆ የዞኑና የወረዳው መንግስት እንዲሁም የጸጥታ ኃይሉ ላበረከቱት አስተዋጽኦ አመስግነዋል። ጋሞ ቴሌቪዥን ያነጋገራቸው የምክር ቤቱ አባላት እንደተናገሩት የምክር ቤቱ መደራጀትና መጠናከር የማህበረሰቡን ሰላም ለማስፈንና የመልካም አስተዳደር ጥያቄዎችን ለመመለስ የላቀ ፋይዳ እንዳለው ተናግረዋል። መርሃ ግብሩ የዘይሴ ኢልጎ ቀበሌ አመራር እጩዎችን ሹመት በማጽደቅ ተጠናቋል። ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሱ የሰዓቱ ዜና 42 አሁንም እንደቀጠለ ነው። ከዚህ በማስከተል ከውጭ ወደምንመለከታቸው ጉዳዮች ይሻገራል ነው ብላርሚን ፑቲን ከወሳኛው ውይይት በፊት የዩክሬን ግዛትን በተመለከተ አቋማቸው የጸና መሆኑን ተናገሩ። የቢቢሲን ትንታኔ ባለረባችን ንጋቷ አይሳክ እንደሚከተለው ታቀርበዋለች። ፕሬዝዳንት ቭላዲሚር ፑቲን በዩክሬን ያለው ጦርነት የሚቆመው የኩቦት ወታደሮች ከሞስኮ ግዛት ሲወጡ ብቻ ነው በሚል አቋማቸው ጸንቷል። ፑቲን በኃይል በያዟቸው የዩክሬን ግዛቶች ላይ ህጋዊ እውቅና ለማግኘት ለረዥም ጊዜ ሲሰሩ ቆይተዋል። ይህም በጦርነት ወቅት ለረዥም ጊዜ በሞስኮ እጅ የቆየውን አብዛኛውን የምስራቅ ዶንባስን ክልል ያካትታሉ። ዶንባስ ሉሃንስክ እና ዶኔትስክ በሚባሉ ክልሎች የተዋቀ ያቀረቡ ነው። ሩሲያ በምስራቅ ዩክሬን ጦርነት ስኬት ታስመዝግብ እንጂ በርካታ የሰው ህይወት አስከፍሏታል። የፑቲን ንግግርን ተከትሎ የዩክሬኑ ፕሬዚዳንት ቭሎድሜር ዘለንስኪ እንደሚሉት ሩሲያ ጦርነቱን ለማስቆም የሚታደርገውን ጥረት ያቃለል ነው። በአሜሪካ የሚገኘው የጦርነት ጥናት ተቋም እንደሚለው ከሆነ አሁን ባለው ፍጥነት ቀሪውን የዶነስክ ክልል ለመቆጣጠር ሞስኮ ሁለት ተጨማሪ ዓመታት ያህል ይፈጅባታል። ክሬሚያና ዶናስ በሩሲያ ቁጥጥር ስር እንደሆኑ ቢታወቅም በሕጋዊ በህጋዊ መንገድ እውቅና ላያገኙ እንደሚችሉ የተጠየቁት ፑቲን ይህ ከአሜሪካ አቻዎቻችን ጋር የምንወያየው ነጥብ ነው ብለዋል። በአሜሪካው ልዩ ልዑክ ስቲቭ ዊትኮፍ የሚመራው ቡድን በሚቀጥለው ሳምንት አጋማሽ ላይ በሞስኮ እንደሚገኝም አረጋግጠዋል። ዘለንስኪ ሐሙስ እለት በቪዲዮ ባደረጉት ንግግር የዩክሬንና የአሜሪካ ልዑካን በጄኔቫ ያቀረቧቸውን ነጥቦች ወደ ሰላምና ደህንነት ዋስትናዎች በሚወስደው መንገድ ለመተርጎም እንደሚገናኙም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዩክሬኑ ፕሬዝዳንት ብሎድሜር ዘሌንስኪ ጋር የሚደረግ ማንኛውም ስብሰባ በተስማሙበት የሰላም ስምምነት ላይ የሚመሰረት መሆኑን ነው የተናገሩት። ክብራትና ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን የሰዓቱን ዜና 42ን ከማገባደዳችን አስቀድመን አርዕስተ ዜናዎቹን እነሆ። በደቡብ ኢትዮጵያ ክልል ውስን የሆነውን የመሬት ሀብትን በሚገባ ለልማት ማዋል ትኩረት እንደሚሰጥ ያለጸም። በደቡብ ኢትዮጵያ ክልል ጋሞ ዞን ምዕራብ አባይ ወረዳ የሚገኘው ዶኔ ኤለ ሐይቅ በዞኑ ሊጎበኙ ከሚገቡ የቱሪስት መስህቦች መካከል አንዱ መሆኑ ተገለጸም። በማህበራዊና ኢኮኖሚያዊ ዘርፎች የወጣቶችን ተጠቃሚነት ይበልጥ ለማሳደግ ትኩረት ሰጥቶ መስራት እንደሚባል ተገለጸም ውጭ ቭላድሚር ፑቲን ከወሳኙ ውይይት በፊት የዩክሬን ግዛትን በተመለከተ አቋማቸው የጸና መሆኑን ያሳወቁ የሚሉ የሰዓቱ አበይት ጉዳዮች ነበሩ። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረሱ ከእናንተ ጋር ቆይታ ያደረግኩት እኔ ዮሐንስ ባይሳ ነበርኩ። በቀጣይ ስፖርት ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። ሰናይ ጊዜ